በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቦሌ ቡልቡላ የሚገኘው ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን። ይሄ ቤተ ክርስቲያን ደግሞ በአሁኑ ሰዓት ያለበት 3000 ካሬ ሜትር ብቻ ነው፣ ምእመኑ የሚያስቀድስበት የለም። በጣም የሚያሳዝን ቤተክርስቲያን ነውና ቦታውን ለማስፋፋትና ስብከተ ወንጌሉን ለማጠናከር ሰበካ ጉባኤው፣ ልማት ኮሚቴው፣ ማኅበረ ካህናቱ በጋራ ሆኖ እየሰራ ስለሆነ ይሄ ድምፅ የሚሰማችሁ ሁሉ በጎ አድራጊዎች ባላችሁበት ሆናችሁ እንዲሁም ደግሞ በአካል ያመጣችሁ ቤተክርስቲያኑ እየጎበኛችሁ ይህንን የቦታ ማስፋፊያ ትብብር እንድታደርጉልን በቅድስት ቤተክርስቲያናችን ስም መልእክታችን እናስተላልፋለን። በትንሹ ከ20 ሚሊዮን ብር በላይ ያስፈልገናል። በዓለም ያላችሁ ክርስቲያኖች ሁሉ ይህን ችግራችንን ተረድታችሁ በጎ አድራጊዎች ሁላችሁም በምትችሉት ሁሉ እርዳታ እንድታደርጉልን የድረሱ ጥሪ ነው በዚህ እያስተላለፍን ያለነው። ስለዚህ ሁላችሁም ይህንን አይታችሁ ሰምታችሁ የቤተ ክርስቲያኗን ልማትና የቤተ ክርስቲያኗን ቦታ በጣም ያለው ህዝቡን አገልግሎት ለመስጠት ሶስት ሽካሪ ምንም ለህዝብ ሁሉ ያለንበት አካባቢ ደግሞ ይታወቃል። የህዝቡ ፍሰት ብዙ ነው። ስለዚህ ቦታው በጣም ስለጠበበን በእግዚአብሔር ስም ጠይቃችኋለን። ሁላችሁም የምትችሉትን ሁሉ እገዛ እንድታደርጉልን በቤተ ክርስቲያናችን ስም መልእክታችን እናስተላልፋለን። ብዙ ልጆች አሉት ለስሙ ምስክር